ትጨነቀያለሽ የሚያስጨንቁሽም አሉ። ነገሮች ሁሉ ተበላሽቶ ነው ማለት። በዚህ እድሜሽ መክፈል የሌለብሽም ዋጋ ከፍለሻል። የሁላችሁም ጥያቄ የሰው ጉዳይ ነው። ጌታ ሆይ ፍረድ ብላችሁ መታችኋል። ታንሰራ ያለው ነሽ በረከት ነሽ። መርገም ተሰበረ አለኝ ጌታ። አንድ ሁለት ሶስት፣ እግዚአብሔር አለኝ ከተጨነቅሽበት አወጣሁሽ። አሜን። ሰማያ አምላክ እግዚአብሔር ምስክሬ ነው። ጌታ እንደዚህ ያለኝ ነው። በ19 ልጆቼ ላይ ዛሬ ልዩ የበቀል ቅባት አመጣለሁ አለ። አሜን። አንዳንድ ሰዎች ከዚህ ስትወጡ አጋንንት ታክሲ ውስጥ የምታስወጡ አላችሁ። አሜን። በየፌርማታው የምታስወጡ አላችሁ። በየቀበሌው የምታስወጡ አላችሁ። ከዚህ ሰዓት ጀምሮ ልዩ ቀባት የሚያገኛችሁ አላችሁ። አሜን። እኔ ነኝ የሚል አሜን ይበለኛ። እግዚአብሔር አልቃ ይገባል። ነገሬ ይቀየራል። ታሪኬ ይለወጣል። ከዛሬ በኋላ ከዛሬ በኋላ ዝም ብዬ ምግብ እየሰራው ምግብ እሰራ አልኖርም። ላይ ስሙኝ፣ እግዚአብሔር እስኪመጣ ድረስ ችግር ይቀጥላል፣ አዘን ይቀጥላል። እግዚአብሔር ሲመጣ ችግር ይቆማል። ብዙ ጊዜ እግዚአብሔር ሰው የሚናገረው አንድ ቃል አለ። ሕይወት ከቃል በኋላና ከቃል በፊት ይላል። ብዙዎቻችሁ ዛሬ ስትመጡ ቃል ፈልጋችሁን የመጣች እርግጠኛ ነኝ። አይደለ ይሄ ቃል ነው ዛሬ ታሪካችሁ የሚቀይረው። የሰማሽን ነው። አንቺ አንድ ቦታ ላይ አንድ ድርጅት ውስጥ ነጮችም ጥቁሮችም አበሻም ባሉበት ቦታ ላይ የሆነ ድርጅት ውስጥ ነው የምትሰሪው። የሆነ ድርጅት ውስጥ ምግብ ትሰሪ ያለሽ ምግብ ትሰሪ ያለሽ እያበሳይ ትሰሪ ያለሽ። በዛ በምትሰሪበት ድርጅት ውስጥ ትጨነቅ ያለሽ፣ የሚያስጨንቁሽም አሉ። ነገሮች ሁሉ ተበላሽቶንም አየው። በዚህ እድሜሽ መክፈል የሌለብሽን ዋጋ ከፍለሻል። ከሰው በታች ሆነሻል። ተሰቃይተሻል። ሌሊቶችሽ፣ ምሽቶችሽ የሰላም አይደሉም፣ የደስታ አይደሉም። ጌታ ሆይ በዛሬ መጣሽው ከዚህ ቦታ ይውላሽ። ስሙኝ ጎዳ ስትቀጠቀጥ ስታዝን ልቧ ሲቆስል የኖረች ሴት ናት። ስታዩት ወጣት ልጅ ነው የምትመስለው። ከእድሜዋ በላይ ግን ዋጋ ከፍላለች እቺ ሴት። በዚህ ከቀጠለች ከሶስት ቀን በኋላ ትሞታለች። በአንድ ፈረንጅ ፈረንጅ እጅ ነው የምትሞተው። አንድ ፈረንጅ ነው የሚገላት። ያለቀ አዋጅ ነው። አሁን እኮ ጌታ መንፈስ እንዲህ ያለኝ እኮ ነው። ሰላም ነሽ፣ ሰላም ነሽ። አንቺ በረከት ነሽ። መርከብ ተሰበረ። ጌታ በር ሆን ልታ ለ ጌታ ለአንተ የሚገባ ኢየሱስ ያድናል። የሰማይ አምላክ እግዚአብሔር ምስክሬ ነው። ጌታ እንደዚህ ያለኝ ነው። በአስራ ዘጠኝ ልጆቼ ላይ ዛሬ ልዩ የበቀል ቅባት አመጣለሁ አለ

አንድ ሁለት ሶስት እግዚአብሔር አለ። ከተጨነቅሽበት አወጣሽ። አሜን። ቻው፣ ነፃ አውጭ ለጌታ ክብር። ቢሰገይም እኮ በርግጥ ይመጣል። ሁሉንም ነገር አዲስ ያደርገ በቀጥረው ሰዓት በራሱ ጊዜ በሱ ይለወጣል። አዘንተካሌ ኢየሱስ ጌታ ነው። ከዛሬ በኋላ በሉ፣ ዛሬ በኋላ የኔ ነገር በሉ፣ የኔ ነገር አይበላሽም፣ አይበላሽ። አንዳንድ ሰው ከዚህ ሲወጣ ከተማ ላይ መነጋገር አይሆና? አሜን። በየሰፈሩ መነጋገር አይሆና? አሜን። በየቦታው መነጋገር አይሆና? አሜን። ማን ነው ያ ሰው ነኝ የሚል አሜን? የሚለኝ አሜን። ሳካ እስቲ ቁም አንተ፣ አንተ ቁም ዛሬ በል። ተወራርጄ መጥቻለሁ። ተወራርደን የመጣው ዛሬ በጣም በጣም። እግዚአብሔር ይሄው ምስክር ናቸው። ምን አልከኝ? እነዚህ ምስክር ነው። አብራቸው የመጣችሁ ኑ እኔ ጋ አብራቸው የመጣችሁ ኑ፣ ሁላችሁ ቶሎ ብላችሁ ቶሎ ብላችሁ ነው። አራይ ተቀበሉኛላችሁ። የሆነ ታምራት ሊሆን ነው። የሆነ ታምራት ሊሆን ነው ከዚህ ቀን በኋላ የኔ ነገር በሉ እስቲ፣ የኔ ነገር ይቀየራል በሉ ይቀየራል። ለአንዳንድ ሰው አላቅም ታግለ እንቢ ያለበር ከዚህ ስቴር ተከፍቷል። አሜን። ከዚህ ስቴር ተከፍቷል። አሜን። ከማን ልጀምር? ካንተ ልጀምር እስቲ። ጌታ ሆይ፣ ጌታ ሆይ፣ ያንተም ያንተም ያንተም ያንተም ዋንኛ ጥያቄ የእናንተ ጉዳይ ሲሆን የሷ ጉዳይ ነው። እውነት ነው። እግዚአብሔር ክብር ይሁን ለሚሰራ ጌታ ክብር ይሁን። የሁላችሁም ጥያቄ የሷ ጉዳይ ነው።

የእኔማ የእኔማ ሰላም የእኔማ የደስታ የእኔማ ከዚህ ዓለም አይደለም፣ ከመንፈሱ ነው። በብርም በወርቅም የማይገሱስ ታ የላጅ ስሙኝ፣ እግዚአብሔር ነቢይ ግሩምን ለማክበር ሳይሆን ልጁን ለማክበር ምንም ያደርጋል። እየሰማችሁ ነው። አውሪያው ቅዱስ ጳውሎስ ሲናገር አንድ ቦታ አንድ ቃል ተናገረ። አሁን የምኖረው ኑሮ አለ እኔ ለራሴ የምኖረው ሳይሆን ኢየሱስ በእኔ የሚኖረው ነው። አሁን ቀጣይ ዘመን የሆነ ሰው ይቀባል ይቀበል። በአንተው ሰማይ የልቡን ይፈጽማል፣ የልቡን ይፈጽማል። አሜን። በየፌርማታው በየከተማው እየሄደ ወንጌል እየሰበከ አጋንንትም ይመታ ያለ። አሜን። ቬናካያ ዘርጋጅን ከፋርክ የሆነ ሰው ህይወት ላይ ታምራ ሲሆን ያየውኮ ነው የሆነ ሰው አጂያሎ ሳካያ ፔና ካባር ታሊቫኒያስ የሆነ ሰው ንግግሩ ሲቀየር ያየው። አሜን። የሆነ ሰው አካሄዱ ሲቀየር ያየው። የሆነ ሰው አረማመዱ ሲቀየር ያየው። የሆነ ሰው ትንቢቱ ሲቀየር ያየው። ስብከቱ ሲቀየር ያየው። አሜን። አዚዮ ሳካያ ራዲያኖ ዛሬ ወስኖ ጨክኖ ይመጣል። ወስኖ ጨክኖ ይመጣል። ተቀበሉኛላችሁ። ቀጣይ ሲዝኔ እናንተ ይሆናል። ቀጣይ ሲዝኔ እናንተ ይሆናል። ቆይ ቆይ ቆይ፣ ተነሺ ቁሚ። ይሄ ዝናብ የአንዳንዶችም መከራ ይዞ ይሄዳል። ዘርግ ይጂሽ ጌታ ይችላል ይችላል። ዛሬ በይ የትኛውም አይነት የጨለማ አዋጅ ከህይወቴ ላይ ከህይወቴ ላይ ስለሚሰበር ጌታ ሆይ የበሽታ መንፈስ ሂድ ሂድ ሂድ። ሁለቴ ጩና፣ በኃይል ጩና፣ በኃይል ሁለቴ አንድ በኃይል ሁለቴ አንድ በላይ በኃይል ጩና። ሁለተኛ ሁለተኛ ካንሰርን ይዘህ የመጨረሻ ጩና፣ ቻው። ቆማችሁ ለጌታ ክብር አምስት ዘርጉ። ልጆቻችሁን የእድሜ ጠዋት ባለቤት የእድሜን ጠዋት የሰጠው በድካም በብርታት ማገለግል የእኔ ኢየሱስ ሁሌ ሲሰማኝ አይቻለሁ። ዛሬም ጸልያለሁ፣ ትችላለህ። አሜን። ጠጪኗ ቻሎ ክብር፣ እንልታ ለጌታ ይሁን። አለማየሁ አሰፋ፣ አብራም እና ወደዚህ ማ ነ ለጌታ ክብር ዝግጁ ናችሁ? ዝግጁ ናችሁ? የሰማችሁት ክፉ ዜና በሌላ መልካም ዜና ይቀየራል። እስቲ ጅን ከፍ አድርግና የሰማሁት ክፉ ዜና በሉ። የሰማሁት ክፉ ዜና በሌላ መልካም ዜና በሌላ መልካም ዜና ይቀየራል በሉ። ይቀየራል። እንዳልኳችሁ ነው። እንዳልኳችሁ ነው። ዘርገው ማን ነው ለጌታ ክብር የሚያመጣ? ለጌታ ከዚህ በላይ ክብር ይሁን እልልታ ይሁን። ጉቦ ወደ ጉባኤ ማን ነው ለጌታ እልልታ፣ ጭብጨባ ክብር የሚያመጣ? እስቲ እንዲህ ዘርጋጀ ለአንድ ሰው ለማለ ጸልይ መጨረሻ ከፍ አድርገሽ እስኪ ጊዜ ደርሷል። ድገም እስኪ ጊዜ ደርሷል። ድገም እስኪ ጊዜ ደርሷል። እርግጠኛው ልንገራችሁ፣ ቀጣይ ያለው ይሄ የመጨረሻ የግንቦት ወር ቀናቶች ለብዙዎቻችሁ በህልማችሁ አይታችሁ ወደማታውቁበት ቦታ እምትገቡበት ይሆናል፣ እምትገቡበት ይሆናል፣ የምትገቡበት ይሆናል። እግዚአብሔር አምላክ ታሪካችሁን ይቀይራል። ምርኳችሁ ይመለሳል። አዋጅ ይገለበጣል። ተመዘክሬያለሽ

እጄን ያዙ። ምንም ትግል አያስፈልግም። ምስጋና እንገናኝ። ማይቻል ነገር አያለው። በሰንሰለት የተዘጋ በር አያለው፣ ግን እግዚአብሔር ጣልቃ ይገባል። ይሄ ሰው ይወጣል። ቆማችሁ ትመሰክራላችሁ። አሜን። ቻው። ዘርጉ የመጨረሻ ሁለት እጆቻችሁ ወደ እኔ። ከዚህ ቀን ጀምሮ ታግላችሁ እምቢ ያላችሁ በር ዛሬ ተከፈተ። ምርኳችሁ ተመለሰ። ታሪካችሁ ተቀየረ። አሜን። እርግማን ተሰበረ። አሜን። እስቲ ከዚህ ቀን በኋላ በሩ ከዚህ ቀን በኋላ ይሳካልኛል። ነገሬ ይቀየራ፣ ነገሬ ይቀየራ። ታሪኬ ይለወጣ፣ ታሪኬ ይለወጣ። ለአንዳንዶቻችሁ ዛሬ ማተብ ይመታል። አሜን። እስቲ እጃችሁ እንደዚህ እዩ። አንተ እጅ በል ውስጥ ተናገር። እጅ ላይ አንተ እጅ በል ውስጥ በቅርብ ጊዜ በል መልካም ነገር ነገር ትጨብጣለህ፣ ትጨብጣለህ። የሆነ ማተብ እንደተመታለ ሰው ሆነ። ኧረ ማነው ቆሞ ለጌታ ልልታ ጭብጨባ፣ ክብር የሚያመጣስ ጩኸት ያለው ልልታ ያለው